አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት እንዴት ናቸው? ሁላችሁንም በያላችሁበት ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበልል ማለት ነው። እዚህ በጓደኛ የተኝታ ነበረ እየተነሳች ነው ማለት ነው። እዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ነባሮች ደግሞ ላይክ ሼር በማድረግ እንዲጀምሩ በአክብሮት ትጠይቃለሁ ማለት ነው። ወዳችሁ እናፍቅዳችሁ ስለምትከታተሉ ከልብ ከልብ ነው ማመሰግነው። ዛሬ እንግዲህ አዲስ ቪዲዮ ይዤላችሁ መጥቻለሁ። ክፍል 139 አፍላ ፍቅርን ይዤላችሁ መጥቻለሁ እንድትከታተሉ ባክብሮት ትጠይቃለሁ ማለት ነው። ውድና እንድትከታተሉ ባክብሮት ትጠይቃለሁ ማለት ነው። ባለፈው ሳምንት እንግዲህ በጣም የሚያሳዝን ሁኔታም ተከስቶ ነበር፣ በአፍላ ፍቅር ላይ ማለት ነው። እሱም ምንድነው ካላችሁኝ፣ ያው እንግዲህ ፀጋ ያው በጎረቤቷ ሰውዬ የተነሳ አባትና እናቷን በሞት ታጠች በኋላ ያስጠጋት ጎረቤቷ የደፈራትን ስታያት ውስጥ አመጥቶባት ራሷን መቆጣጠር አቅቷት ማንነታቸውን እስከመለየት እስከሚያቅጣ ድረስ እንግዲህ ደርሳ ነበረ። በጣም ነበር የሚዘገነነው። ማንንም ሴትም ወንድም ሲጠጋት አትንካኝ፣ አትድፈረኝ፣ እናቴ የለህም ስትል እውነቴን ነው ምላችሁ። የነበረውን ክፋቷን ረስቼ አንጀቴን ያቦጭ አቦጨችው። አሁን ኢትዮጵያ ላይ የሚከሰተው ነገር በጣም ከባድ ስለሆነ ማለት ነው ብላ ስትጨነቅ ስትጠበብ፣ በክድ በመከራ በክድ በመከራ ሁለቱ ልጆቹ ወይም ጓደኞቿ ቤዛና ቾቻ በጣም ብዙ ነገር ክፋት ብታደርስባቸውም ግን እንደዛ ስትሆን አይተው ማለፍ አልተሳናቸውም እና ፍቅረኞቻቸውን ምን እንዳደረጉ ስህተት እንደሆነ ተናግረው በዛኛውም በዚህኛው መንገድ ከበታተኗቸው በኋላ ልጅቷን አረጋግተው ምን እንደምትፈልግና ምን ማድረግ እንደምትችል ሲጠይቋት ገደፍ አርጋቸውኝ ወደ ቤት ውሰዱኝ ትላቸዋለች። ጸጋን ገደፍ አርገው ወደ ቤት ይወስዷታል። እሷም የዛ ጊዜ ወደ ራሷ እየተመለሰ ቀስ በቀስ ትመለሳለች። በነጋታውም ወደ ትምህርት ቤት ታቀናለች። ቤዚቲ አዳሯ ሙሉ ሲረብሻ ስላደረ የሆነ ጊዜ የእሷን ጉድ ለቪዛ ለያሬድ ሲነግሩት እኔም ማነህ ብሎ አዳመጠኝ ምንድን ነው ችግርሽስ? ብሎ ነገረኝ ብላ የነገረቻቸውን ታሪክ አስታውሱ። እዛም ጊዜ እንዳለቻቸው በሕፃንነቷ ናትና አባቷቸውን ሞተው እሷም አንድ ጎረቤት አስጠቅቷት እንደደፈራት ከዛም አስታክስቷ ጋር መኖር እንደጀመረች ከዛም ብሎ እነሱም ሲያሰቃዩት እንደነበረ ራሷን በራሷን ለማስተማር ወደ ለራሷን ኑሮ ለመጀመር ከዛ ቤትም እንደወጣች የነገረቻቸውን አስታውሰው ሁሉም በሰሰት አይናቸው ወንባ ተሞልቷል። እንቅልፍም አተዋድረዋል። ቪዚቲ በንጋታው ሄዳ ልታናግራት ሞከረች። እሷ ግን ልህኛታና ግትርነቷን ልተዋልቻለችም በፍጹም ልረድኝ እንዳትሞክሪ ምንም አልፈልግም። ታዲያ እንደዛ ካልሽ ለምን ትናንትና እርዳታ ያንጠየቅሽ ብትላት፣ ቪዚቲም እሷ ግን ስለ ትናንትናው ቴንኪው አመሰግናለሁ፣ ለዛሬው ግን እንዳታስቢው ምንም ነገር ቢሆን ልግር ገዛሽን አልፈልግም፣ ትላታለች እሷም እሺ ብላ። ግን ቤዛ አንድ ይክለና አንድ በሃረግ የተጠመጠመ ውስጥ አንድ ሰው ቢኖር ህባብ ሊነድፈው ቢታገል የሚያድን ሰው አንድ ቢመጣ ማንኛውም ቀድሞ እባቡ የሚነድፈው ይመስልሻል? ስትላት ያው ያነ ሰውየውን በሀረግ የተጠመጠመበትን ሊያስጥል ሲናዋ እባቡ ሚነድፈው እንደሚነድፈው አያውቅም። ትችላ ያውቃን እንዴት አያውቅም ብላ ቪዚቲ ትመልስላታለች። ተወሳስቦባታል ነገሩ። ስለዚህ አንዳንድ ነገሮች አንቺ ማታውቂያቸው ሊያጠምዱሽ፣ ሊነድፉሽ ስለሚችሉ አንቺ በማያገባሽ ነገር አትሞክሪ ወይም አታድርጊ ትላታለች። ለማንኛውም በምፈልጊው ሰዓትና ደቂቃ ተጎንሽ ነኝ እርዳታ ባሻሽ ቁጥር ወደ እኔ ቶሎ ትላታለች። እሷም እሺ አመሰግናለሁ ብላ ትሄዳታለች ወደ ጩቻ መታ የሆነውን ነገር ትነግራታለች። እኔ ትናንትና ጸጋን እንደዛ ሳያት እውነቴ ነው ምልሽ ጸጋ እንድታሳዝነኛ ለብዬ አስቤ አላቅም፣ ቤዝቲ ብለው ጓደኛ ማመቾቹ እየተመካከሩ አዘናቸውን ይገፍርልኝ። እሷም ቤዛም ወደ ያሬዳ አጥንታ ያሬድ እንዲህ ማድረግ ስህተት ነው እኮ የህፃን ስራ የሰራችው ማንነቱን ሳታውቁ እንዲጎትታችሁ ታመጣላችሁ የላታ ትለዋለች። ቤዚቲ ስህተት መሆኑን ገብቶኛል። ሁለተኛ ግን ለዚህ ነገር አላደርግም ቃል እገባልሻለሁ ብሎ ያሬድም ቃል ይገባላታን ለቤዛም እሺ ብላ እሷ ምን ትለዋለች? አይን አይኖቹ እያየ እጇን ያዛርጉ ቤዚቲ እኮ በጣም ነው የምወድሽ በጣም ነው እኮ በቃ የምናፍቅሽ ይላታል። እያየሁሽ ራሱ ምናፍቃለሁ እንግዳውስ ቁርጥህን እወቅ። እኔም ከዛ በላይ ነው የምትናፍቀኝ ግን ሟላድግ እየተደበቅኩ ራሱ በማይ ጊዜ ለእናቴ ቃል የገባ ሁላት እየበላሁ እየመሰለኝ ፈተና ነው የሆንክብኝ። አሁን ፈተና ሆንኩ ብሻ፣ ቤዝት ምን ላድርግ ይላታል። ስለምወድሽ ነው። እኔም አውቀህ እንዳልሆነ ስለተረዳሁ ነው ትለዋለች። እሷም ተገርምት እሱም ድብር እያለው ቤዚቲ እስከ መቼ ይሆን የምንቀጥለው? ብሎ ስላትም እንግዲህ እኔ ምን አውቃለሁ፣ ፈጣሪ እስከ ፈቀደ ድረስ ትለዋለች። ግን ከሰማሀይ ሌላ ህይወት ልጀምር ብላስተን ቤዚቲ፣ እንድታስደብርኝ ትፈልጊያለሽ? ስለዚህ እባክሽ ምንም ነገር አትበይ ይላታል። እሺ ብላ ተቃቅፈው ይለያያሉ። እንዲህ በዚህ በኩል ሄቨንና ቦቼራ ተዋደዋን ባንልም ተግባብተዋል። ስለዚህ ዩናስ ደግሞ ከእሷ ጋር ዩሲ ደግሞ ከእሷ ጋር ባየው ቁጥር ደግሞ እየፈላ ነው። ሄቨን መንገድ ላይ ቆማ እየጠበቀች እያለ ቦቼራን ድንገት መጥቶ ምን እየጠበቀች ነው ስለ ሰው ትለዋለች። ማነው? ስለ ማንነቱን አልነግረህም አባቴም ሊሆን ይችላል ሌላም ሰው ሊሆን ይችላል ስትለው ፈራና ጥሏት ሄደ። ግን ብዙ ርቀት ሳይጓዝ ቦቼ መጥቶ ሲያቅፋት ይመለከታል። በጣም ይናደድና ይበሳጭና እሰራለታለሁ፣ እያለ ይሄዳል። እሱም አዛው ድረስ አድርሷት ቤታቸው በር ላይ ፋያሽ ሳይኝ አሁን ልቀስ ልቆ ሰው አንቺ ግቢ ብሎ ቻው ሲላት፣ እሺ ጋሽ ጀምበሩ ብለው ቻው ትለዋለች። ምን ማለት ነው ደግሞ ይሄ? ይሄ የተረት አባቴ ነው ብሎ ይነግራት። የተረት ተረት እየነገረኝ አሳደገኝ፣ አንድ ተረት አዋቂ ሰውዬ ነው ብላት ትነግረው። እሺ ብሎ ይሄር ሲል ጉንጩ ላይ ትስማዋለች። ቦችም በትንሽ ሰዓት ፈዘዝ ብሎ ስለነበረ ሲነቃ ወደ ቤቱ ይመለሳል። የሆነውን ነገር ሁሉ ይነግረውና ለሚኪ ሚኪም ጋስጀንበሬ ማለት ስድብ እንደሆነ ያወገዋል። እሱም በንዴት መቱ ሄቨንን ይነግራታል። እሱ ልክ ሊሆን ይችላል፣ እኔ ግን የማቀው ጋስጀንበሬ ጨዋታ አዋቂው ነው። ስለዚህ እነሱ ያለህን ሳይሆን እኔ ያልኩህ ነው ልኩ ትለውና እነሱም በራሳቸው መንገድ ልክ ናቸው፣ እኔም በራሴ መንገድ ልክ ነኝ ትለዋለች። እሱም ልክ መሆኗን አውቆ ይሄዳል። በነገራችን ላይ ጄሪ ምቦቼን በከሄቨን ጋር ባየችው ቁጥር በጣም ትረበሻለች። እንዲያየውም ለስድብም ቢሆን እንዲገናኙ ትፈልጋለች። አይ ፍቅር። ሄዋን ሄዋንና ሄለን ደግሞ እዚጋ ጦርነት ውስጥ ገብተዋል። ሄለን የዋነን ያፈቅራታ ምላፍቆች አቡሻ ታምናለች። የመጀመሪያ የሁለቱም ፍቅረኛሞች ስለነበረች ግዴታ ምረጭ ስለተባለች እና ሚኪን ስለመረጠች እንጂ እሷም አልወጣላት እሱም አልወጣለት ብላ ስለምታምን ይኸው ታሰቃየዋለች። ሄሉም ይህን ባለችው ጊዜ ወንድ ሆነ ወይም ከእሷ ጋር ምንም ልዩነት ግንኙነት እንደሌለ አረጋግጥልኝ ብለው በነበረ ጊዜ እሱም ምን አድርጎ ፒያሪ? መጣ ሕዋንም ፒያሪ ሳት ላይ ሕዋን በለታወቀ ብትለው ቢለፋም አልተሳካለትም። ብዙ ደከመ፣ ብዙ ጣረ ምንም አልሆነለትም። ተስፋ ቆርጣ ተበሳይታ የራሱ ጉዳይ ብላ ሄደች። ልታናግራት ብትሞክርም እሷም ወይ ወፍ ለዛሬ የነበረ የቪዲዮ ይህን ነበረ። ሼር፣ ሰብስክራይብ አድርጉልን።